ሰላም ውድ ተመልካቾቻችን፣ እንኳን በሰላም ቆያችሁን ለዚህ ክፍለ ጊዜ ያበቃንን እግዚአብሔርን እናመሰግናለን። ለማስታወስ ያህል በባለፈው ክፍለ ጊዜ የእግዚአብሔር መንግሥት በሰው ፍጥረት ውስጥ እንዴት ተገለጠች የሚለውን ነበር ለማየት የሞከርነው። እግዚአብሔር ሰውን ሲፈጥር በመልኩና በምሳሌው ፈጠረ ይላል። በዛ ክፍል እንዳየነው በእግዚአብሔር መልክና ምሳሌ መፈጠር ማለት እግዚአብሔር የዓለም ሁሉ ገዢ ነው፣ ልክ እንደ እግዚአብሔር በፍጥረት ዓለም ላይ ሁሉ መግዛትን የሚያሳይ ነው ብለናል። እንግዲህ ይህ በረከት አደሴም ታይም ደግሞ ምንድን ነው? ተልእኮ ነው ሚሽን ነው። ስለዚህ ይህንን ሚሽን ደግሞ በስፋት ምዕራፍ ሁለት ላይ ሄደን ተመልክተናል። ምዕራፍ ሁለት ላይ እንደሚናገረው እግዚአብሔር በኤደን በምትባል ስፍራ ውስጥ ገነትን ተከለ፣ በዚያም ሰውን አኖረው። ሁለቱም ስራ ተሰጥቶት ነበር። በዛ አዳም ምን እንዲያደረግ ነው አንደኛ የደንገነትን እንዲንከባከባት፣ በዛ ውስጥ እንዲሰራ ያቺ ስፔሻል የሆነች ቦታ ከእግዚአብሔር ጋር ኅብረት የሚያደርግባት ቦታ ስለሆነች እሷን እንዲንከባከብ። ሁለተኛ ደግሞ እንዲጠብቃት። መጠበቅ የሚያስፈልገው ከሆነ ከሚጠበቅ ነገር ነው ብለናል። ስለዚህ ይህን እያደረገ ደግሞ የእግዚአብሔርም ቃል ተሰጥቶታል። በዛ በእግዚአብሔር ቃል መሰረት እየገዛ እንዲኖር የእግዚአብሔር ተልኮ ነበር ማለት ነው። እንግዲህ ምንድን ነው ባጭሩ የእግዚአብሔር ዓላማ በእነዚህ በአዳምና በሔዋን የመጀመሪያዎቹ ነገሥታት ብንላቸው በእግዚአብሔር ቃል ተደግፈው ፍጥረት ዓለምን ሁሉ እየገዙ የደንገነትን እየተንከባከቡ፣ ደግሞ ከክፉ ነገር እየጠበቁ እየተባዙ ምድርን ሁሉ የእግዚአብሔር መልክ ባለባቸው ሰዎች እንዲሞሉ ይህ የእግዚአብሔር ሀሳቡ ነበር ማለት ነው። ነገር ግን ይህ ሲሆን አናይም። የሰውን ውድቀት በስፋት የሚተርከው የሚቀጥለው ምዕራፍ ነው፣ ምዕራፍ ሶስት እሱ ላይ እና ቀጥሎ ያለው ምዕራፍ አራት ላይ የእግዚአብሔር መንግስት እንዴት በሰው ውድቀት ውስጥ ራሱ እንደቀጠለች የምናይ ይሆናል ማለት ነው። ምዕራፍ ሶስትን ቁጥር አንድን እ እንደዚህ ይላል። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሲጀምር ሌን የሚጀምረው እባብን ነው የሚያስተዋውቀን። ምንድነው ይሄ እባብ የተገለጸበት መንገድ አውሬ ነው ወይ ደግሞ እንስሳ ነው። እግዚአብሔር ከፈጠራቸው ከምድር አውሬዎች ሁሉ ይልቅ ምን ነበር ይላል ተንኮለኛ ነበር ይህ ምዕራፍ እባብን የሚገልጽበት መንገድ እንደ ፍጥረት አድርጎ ነው እንግዲህ ሌሎች የእግዚአብሔር ቃል ክፍሎችን ሄደን ብናይ ለምሳሌ እንደ ራእይ መጽሐፍ ምዕራፍ 12 ቁጥር ዘጠኝ እባቡን ሰይጣን እንደሆነ ይነግረናል ወይ ደግሞ ከዚህ እባብ ጀርባ የሰይጣን ኃይል እንዳለ ይጠቁመናል ግን በዚህ ኮንቴክስት ካየ ነው ዘፍጥረት ምዕራፍ 3 ሊነግረን የፈለገው እባቡን ልክ እንደ እንስሳ አድርጎ ነው ለምን እንስሳነቱ ተፈለገ የሚለውን ቀጥለን እናየዋለን። ምንም እንኳን ራይ የሚናገረው ነገር እውነት ቢሆንም ከዚህ ጀርባ የሴጣን ስራ ቢኖርም ዘፍጥረት መጀመሪያ ሊነግረን የፈለገውን ሀሳብ መስማት አለብን ማለት ነው። እንግዲህ እንደምናውቀው በዚህ ታሪክ እባብ ይመጣና ከሔዋን ጋር የሚያደርገውን ምልልስ እናውቃለን። በዛም ደግሞ ሀሳብ ወደ ውስጡ ያስገባል። ከዛም ሔዋን በዚህ ነገር አምና ዛፉን ስታየው ምን ይላል ቁጥር ስድስት ላይ ሴቲቱም ዛፉ ለመብላት ያማረ እንደሆነ፣ ለዓይንም እንደሚያስጎመጅ፣ ለጥበብም መልካም እንደሆነ አየች። ለመጀመሪያ ጊዜ ሔዋን ዛፉን መልካም ሆኖ ታያት ማለት ነው። እስካሁን ድረስ እግዚአብሔር ከዚህ ዛፍ እንዳትበሉ ስላላቸው ይህንን ዛፍ ሲያዩት መልካም አይደለም ማለት መብላት ከዚህ ዛፍ መልካም አይደለም ሞትን ያስከትላል። እግዚአብሔር ባላቸው መሰረት፣ በእግዚአብሔር ቃል መሰረት መልካምና ክፉ ይሉ ነበር ማለት ነው። ለመጀመሪያ ጊዜ ግን አሁን ሔዋን አይታ መልካም አለች። ከእግዚአብሔር ቃል ተጻራሪ በሆነ መንገድ ማለት ነው። እንግዲህ መልካም መሆኑን ማየት የሚለውን ስንሰማ ዘፍጥረት አንድን አለማስታወስ አንችልም። ለምን? ዘፍጥረት አንድን ስናጠና ካስታውሳችሁ ምንድን ነው ያለው? የእግዚአብሔር ንግሥናው ፍጥረት አለሙን ከሰራ በኋላ እያየ በመመዘን ውስጥና መልካም ነው በማለት ውስጥ ተገልጧል ብለናል። ስራውን አይቶ እግዚአብሔር መልካም ነው ይህን ነበረ። አሁንም ሔዋን ደግሞ ይህንን ዛፍ አጌጭና መልካም ነው አለች። እንግዲህ እግዚአብሔር ነበረ ነገሮች መልካም ወይ ደግሞ መልካም አይደሉም ማለት የሚችል ሰውንም፣ አይቶ ብቻውን የሆን ዘንድ መልካም አይደለም ያለው እግዚአብሔር ነው። ከራሱ ተነስቶ እግዚአብሔር ምንም ስታንዳርድ የለውም፣ ከራሱ ተነስቶ መልካምና መልካም ያልሆነ ይል ነበረ። ስለዚህ ሰው ግን ሲፈጠር በእግዚአብሔር ቃል ላይ ተመስርቶ ብቻ ነው መልካም ነው ማለት የሚችለው። ለመጀመሪያ ጊዜ ግን የሰው ልጅ አሁን ከእግዚአብሔር ቃል ውጭ በራሱ ልክ እንደ እግዚአብሔር በራሱ አይቶ መልካም ማለት ወይም ክፉ ማለት ጀመረ ማለት ነው ስለዚህ የእባብ ያላት ነገር በከፊል ትክክል ነው እንደ እግዚአብሔር ትሆናላችሁ ብሏል ከታችም እግዚአብሔር ሲናገር እናየዋለን ስለዚህ በተወሰነ መልኩ ትክክል ነው ግን ደግሞ ስለ ዋሻት ሌላም የሆነ ክስተት ወይ ደግሞ ጥፋት ሲከተል እናያለን ምንድነው የሆነው በዚህ ቦታ ላይ እግዚአብሔር የፈጠራቸው እና እግዚአብሔር የሰጣቸው ተልእኮ አለ ምንድነው ብለናል እሱ? በእግዚአብሔር መልክ ስለተፈጠሩ በፍጥረት ዓለም ላይ እንዲገዙ ነው እባብ ምንድነው ከላይ ስንጀምር እንዳየነው ፍጥረት ነው እንስሳ ነው ምዕራፍ ሁለት ላይ ደግሞ አዳም ለፍጥረት ሁሉ ስም ሲያወጣ ይተናል ምዕራፍ ሁለት ቁጥር ሀያ ላይ ከዛም ከፍ ብሎ አዳምም ህያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ አዳምም ለእንስሳ ሁሉ ለምድር ወፎች ሁሉ ለምድርም አራዊት ሁሉ ስም አወጣላቸው ከምድር አራዊት መካከል ማን ነው እባብ ነው እንግዲህ የአዳምን ስልጣን ያሳያል በአራዊት ላይ ሁሉ ስልጣን ነበረው አሁን እግዚአብሔር በሰጣቸው ስልጣን በፍጥረት ላይ መግዛት ሲኖርባቸው ምን ሆነ ፍጥረትን ሰሙ ሔዋን የእባቡን ቃል ሰማች የእግዚአብሔርን ቃል ነበር መስማት የነበረባት። የእባቡን ቃል ሰምታ ለአዳም ሰጠችው፣ አዳምም በላ አብሯት፣ ሁለቱ አንድ ላይ ሆነው እግዚአብሔር ላይ አመፁ። ተዋረዱ፣ ሲገለበጥ እናያለን። እግዚአብሔር ያሰበው ወይ ደግሞ የሰጣቸውን ተልዕኮ ምን ነበረ? እግዚአብሔር አለ እግዚአብሔር ቃሉ ለአዳም ነገረው፣ ሔዋን እንዲያስተምራት። አዳምና ሔዋን አንድ ላይ ሆነው ፍጥረት ላይ እንዲገዙ ነበረ። አሁን ተገለበጠና ፍጥረት የሆነው እባብ ሔዋን አስተማራት። ሔዋን ለአዳም ሰጠችው ይህን ፍሬ፣ አብሯት በርላ ሁለቱ አንድ ላይ ሆነው እግዚአብሔር ላይ አመፁ። ስለዚህ ይሄ ነው የሰው ውድቀት ማለት። እግዚአብሔር ያሰበው ሀሳብ ተቃራኒው ሲሆን ነው የምናየው ማለት ነው። እንግዲህ ከዚህ በኋላ ማፈራቸውን እናያለን በሰሩት ስራ። እግዚአብሔር ይመጣና ፍርድ ሲሰጥ እናያለን። ለሰሩት ስራ የሚገባውን ፍርድ ከእግዚአብሔር እጅ ይቀበላሉ። ያ ብቻ አይደለም፣ ተስፋም ደግሞ እግዚአብሔር ይዞ ወደ እነሱ ይሄዳል። እንግዲህ በጠፉበት በዚህ በወደቁበት ሁኔታ ውስጥ ነው እግዚአብሔር ተስፋን የሰጣቸው። ወይ ደግሞ እግዚአብሔር የምስራች ይዞላቸው የመጣው እንግዲህ፣ በመጽሐፍ ቅዱስ እንደምናየው የጠፉትን የሚፈልግ ለጠፉት የምስራች የሚናገር የመጀመሪያው የወንጌል ሰባኪ ሚሽነሪ ምንል እግዚአብሔር ራሱ ነው። እግዚአብሔር የሰጣቸው ወይ ደግሞ ለሔዋን የሰጣት ተስፋ ምንድን ነው? መጀመሪያ በዘሯና በእባብ ዘር መካከል ጠላትነት እንደሚኖር ይሄ ጠላትነት የማይቆም ሁል ጊዜ የሚቀጥል ጠላትነት ነው። የእሷ ዘር የተባለ አለ፣ የእባቡ ደግሞ ዘር አለ። ምንድን ነው የሚሆነው? የእሷ ዘር የእባቡን ራስ ይቀጠቅጣል እባቡ ደግሞ የሱን ሰኮና ይጠቅጣል። ስለዚህ በብሉይ ኪዳን እንደምታዩት ይሄ ሁለት ዘር ይቀጥላል። ኔክስትም የሚቀጥለው ምዕራፍ ላይ እናያለን። በአቤልና በቃይል ሕይወት በሴት እያለ የእግዚአብሔር ሀሳብ ያለበት እና የሰው ደግሞ የሆነ ይቀጥላል። የሴቲቱን ዘር ልዩ ያደረገው ነገር ምንድን ነው? እሷ የተለየ ስለሆነች አለችም፣ እዚህ ጋር እንዳየነው ሀጢያ ሰርታ አይተናል። እግዚአብሔር ፍርድ ተቀብላለች፣ ግን ያ ዘሯ የተስፋ ዘር ስለሆነ ነው የእግዚአብሔር ተስፋ ዘር ስለሆነ የእሷን ዘር ልዩ ሆኖ እናየዋለን። የባቡ ዘር ደግሞ የስጋ ዘር ነው፣ የሴጣን ሀሳብ ያለባቸው ወይ ደግሞ አሁን እንደምናየው የፍጥረት ሀሳብ ያለባቸው ዘሮች ናቸው። ይህ በብሊኪያ የሚቀጥል ሀሳብ ነው። ለምሳሌ በዳዊትና በሳኦል መካከል ሁለት ዘሮችን ሲቀጥሉ ታያላችሁ። ሄዶ ሄዶ ጌታችን ኢየሱስ ክርስቶስ ጋር ይደርሳል። ክርስቶስ የሴቲቱ ዘር ነው የተስፋው ዘር ነው። ደግሞ የባብ ዘር የሆኑት ፈሪሳውያን፣ ሰደቃውያን፣ ሮማዎች አንድ ላይ ሆነው ተሰብስበው መሲሁን ሲገሉ እናያለን። በአንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ ሄዳችሁ ብታዩት ሁለት አይነት ዘሮች ይኖራል፣ የዲያብሎስ ልጆችና የእግዚአብሔር ልጆች እያለ ማለት ነው። እዛ ቦታ ላይ ቃየንን ጠቅሰዋል። አሁን ቀጥለን የምናየው ማለት ነው። ስለዚህ እግዚአብሔር ተስፋ ሰጠ። ያንን ተስፋ ተቀብለው ከደንገነት ወጡ። መጨረሻ ላይ ዛ የተናገረውን ሀሳብ እንዲህ ቁጥር 22 ጀምሮ እስከ 24 ያለው እንደዚህ ይላል፣ እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ አሁንም እጁ እንዳይዘረጋ ደግሞም ከህይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከየደንገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ አዳምንም አስወጣው። ወደ ህይወት ዛፍ የሚወስደውንም መንገድ ለመጠበቅ ኪሩቤልና የምትገለባበጥ የነበልባል ሰይፍን በየደንገነት በምስራቅ አስቀመጠ። እግዚአብሔር ምንድን የተናገረው እዚህ ላይ? አዳምና ሔዋን ከእኛ እንዳንዱ ሆኑ፣ እንደ እግዚአብሔር ሆኗል ከላይ እንዳየ ነው። እንደ እግዚአብሔር ምን የሚል ይሄ መልካም ነው ይሄ መልካም አይደለም ብሎ ከራሱ ተነስቶ የሚወስን ፍጥረት ሆነ። አዳም እንዲህ አልነበረም። በእግዚአብሔር ቃል ተደግፎ የሚገዛ ነበረ። ስለዚህ በሆነ መልኩ እንደ እግዚአብሔር ሆኗል ነው የሚለው። ከዛ ቀጥሎ ሁለት ጊዜ የሚደገሙ ይህ ሀሳብ ቁጥር 23 እና 4 ላይ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣ ይልና አዳምንም አስወጣው፣ ሁለት ጊዜ አስወጣው አስወጣ ይላል። እግዚአብሔር ከኤደን ገነት አባራቸው። በጉልበት ነው የወጡት በፈቃደኝነት አይደለም። እግዚአብሔር ራሱ ነው ያስወጣቸው። ምንድን ነው ዓላማው? የኤደን ገነትን መጠበቅ ነበረባቸው። እግዚአብሔር የሰራት ቦታ ናት? ሰው እዛ ሆኖ ከእግዚአብሔር ጋር ህብረት የሚያደርግባት ስፔሻል ቦታ ናት። እሷን እያሳደገ እየበዙ እንዲሄዱ ነበር የእግዚአብሔር ሀሳብ። ኤደን ገነትን ከክፋት አልጠበቁም። የክፋት ሀሳብ ሲመጣ በዚህ በባብ አማካኝነት ስልጣናቸውን ተጠቅመው በእግዚአብሔር ቃል ላይ የተደግፈው ይህ ትክክል አይደለም ብለው ከኤደን ገነት ማስወጣት የሚችሉ ነበር። እነሱን ስላላደረጉ መጨረሻ ላይ ራሳቸው ሲወጡ እናያለን። ሰው ለፍጥረት ተገዛ ማለት ነው። ሰው ፍጥረትን መግዛት ሲገባው ለፍጥረት ተገዛ። የሰው ልጅ ከእግዚአብሔር አገዛዝ ከእግዚአብሔር ከሰራው ቦታ ሲወጣ እናያለን። ስለዚህ እነዚህ ሁለት ሰዎች ምንድን ናቸው ብለናል? ነገስታቶች ናቸው፣ ግን አሁን በዚህ ታሪክ ውስጥ የወደቁ ነገስታቶች ናቸው ብለን መውሰድ እንችላለን። ከእግዚአብሔር መንግስት ከእግዚአብሔር ስፍራ የተባረሩ የወደቁ ነገስታት ናቸው። በዚህ ታሪክ ውስጥ የቃይልን ታሪክ እናገኛለን። ምራፍ አራት ላይ ቃይልን ማየት ያስፈልጋል። ለምንድን ነው? በቃይል ውስጥ ደግሞ እንዴት የሰው መንግስት እንደጀመረ እናያለን። ከእግዚአብሔር መንግስት ጋር በተቃራኒነት የሚቀጥል ስለሆነ ምራፍ አራት ላይ ቃይልና አቤል ለየብቻቸው መሥዋዕት አቀረቡ። እግዚአብሔር የአቤልን መሥዋዕትና አቤልን ተመለከተ። ቃይልና መሥዋዕትን ስላልተመለከተ ቃይል ቅናት በውስጡ እንዳደረ እናያለን። ከዛ የተነሳ ወንድሙን ለመግደል አሰበ። ይህ በሆነበት ጊዜ ቁጥር ስድስት እና ሰባት ላይ እግዚአብሔር ቃይልን ያለውን እናያለን። በዚህ ይላል እግዚአብሔርም ቃይልን አለው ለምን ተናደርህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበር አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። እዚህ ላይ የዘፍጥረትን ቋንቋ እናገኛለን። ከዚህ በፊት የነበረውን የዘፍጥረት ምዕራፍ አንድ ሁለት ሶስት ላይ ያሉትን ሀሳቦች እዚህ ጋር እናገኛለን። ምንድን ነው ይሄ? የመጀመሪያው ኃጢአት የተገለጠችበት መንገድ እንደምታደባ እንስሳ ተደርጎ ነው የተቀመጠው። በሆነ ደጅ የምታደባ እንስሳ ናት። ይሄ ደግሞ ምን ያስታውሰናል? እባብን ያስታውሰናል። እባብ በለንገነት ልክ እንደዚሁ ሔዋንን በተንኮሉ እንዲያዛት እናያለን። ስለዚህ ኃጢአት ብትሆንም እዚህ ጋር የተገለጠችው ግን የተገለጠችበት ምሳሌ በሚያደባ እንስሳ ነው። ስለዚህ ወደ ዘፍጥረት ሶስት የሚወስደን ነው ማለት ነው። ሌላኛው ምንድን ነው የሚለው፣ ፈቃዷ ወደ አንተ ነው፣ አንተ ግን በእርሷ ላይ ንገስባት። የመንገስ ሀሳብ ደግሞ ይነሳል። መንገስ ለአዳምና ለሔዋን የተሰጠ ስልጣን ተልዕኮ ወይ ደግሞ በረከት ነበረ። ያንን አላደረጉም እንደወደቁ አይተናል። አሁንም ተመሳሳይ የሆነ እድል ለቃየል ሲሰጠው እናያለን። ልክ እንደ አባቱና እንደ እናቱ ኃጢአት እያደባች ነው። በእሷ ላይ ምን እንዲያደርግ፣ እንዲገዛ። አሁንም እድል አለው ማለት ነው እግዚአብሔር አስቀድሞ ነገረው። ለእነሱ አስቀድሞ እግዚአብሔር ቃሉ እንደሰጣቸው አሁንም ለቃየን ይህንን ማድረግ እንዲችል አስቀድሞ እግዚአብሔር ነገረው። ነገር ግን ቃየን በኃጢአት ላይ ሲገዛ የምናየው እሱም እንደገና ልክ እንዳዳም እንዲሆን ለኃጢአት ሲገዛ እናያለን። ከዚህ የተነሳ ምን ውስጥ ገባ? ፍርሃት ውስጥ ገባ። ያገኘኝ ሁሉ ይገለኛል የሚል ፍርሃት ውስጥ ገባ። አባትናቱ ሼም ውስጥ ነበር የገቡት፣ ሐፍረት ውስጥ ነበር የገቡት። እሱ ደግሞ ፍርሃት ውስጥ ሲገባ እናያለን። እንደዚሁም ደግሞ በተመሳሳይ ሁኔታ ልክ እንደነሱ ከእግዚአብሔር ፍርድን ይቀበላል፣ ስለሰራው ስራ ማለት ነው። እግዚአብሔር በምድር ላይ ተቅበዝባሽ ትሆን አለ ብሎ ሲፈርድበት እናያለን። ነገር ግን ፍርድ ብቻ አይደለም፣ ምሕረትንም ደግሞ በቃይን ሕይወት እናያለን። እግዚአብሔር ለአዳምና ለሔዋን በወደቁበት ሁኔታ ውስጥ ተስፋ እንደሰጣቸው ምሕረት እንዳደረገ፣ ምሕረት ስንል ያሉበት ሁኔታ እንዳለ ሆኖ ግን እግዚአብሔር ተስፋ እንደሰጠ ልክ እንደዚሁ ቃይንን ደግሞ ያገኘው ሁሉ እንዳይገለው ምልክት አደረገበት ይላል። ምልክቱም እንደሆነ በትክክል ባናቅም ግን እግዚአብሔር ምህረት እንዳደረገለት እናያለን። እንግዲህ ይህ ከሆነ በኋላ ምንድነው የሚለው? ቁጥር 16ና 17 ላይ ቃይንም ከእግዚአብሔር ፊት ወጣ ከሄደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃይንም ሚስቱን አወቀ፣ ጸነሰችም፣ ሄኖህን ወለደች። ከተማንም ሰራ፣ የከተማይቱንም ስም በልጁ ስም ሄኖ አላት። እግዚአብሔር ከተናገረ በኋላ እግዚአብሔር ፍርድ ከሰማ በኋላ አሁንም የአዳምና የዋን ፓተርን ነው የሚቀጥለው እነሱ ምን ነበር ይሉት ከእግዚአብሔር መገኘት ወይ ደግሞ ከኤደን ገነት ወጡ። አሁን ደግሞ ቃይንም ከእግዚአብሔር ፊት ወጣ ይላል። ከዛስ መውጣቱን ሲገልጥ ከኤደን አንፃር ነው የሚያስቀምጠው። ከኤደን አንፃር በምስራቅ ኤደንና በኖድ ምድር ተቀመጠ። ስለዚህ ከእግዚአብሔር ፊት መውጣቱ ከኤደንም መራቁ ጋር እያያዛል ማለት ነው። መጀመሪያ እነሱ ከኤደን ገነት ነበር ወጡት። ከዛ ቃይን ደግሞ በሰራው ኃጢያት ከኤደን እየራቀ እየራቀ ሲሄድ እናያለን። እንግዲህ እንመለስና ቁጥር ስድስትን ስናነብ ለሚል ነበር ሀሳብ ያየነው ስድስትና ሰባት ላይ ኃጢአት በደጅ ታደባለች በደጅ የሚለው ብዙ ጊዜ ስናነበው በደጅህ ብለን ነው የምናነበው ግን ክፍሉ የሚለው ምንድን ነው በደጅ ነው የሚለው እንግሊዘኛውንም ሂብሩንም ብታዩት ልክ እንደዚያው በበሩ በደጅ ነው የሚለው በሆነ ደጅ ነው በቃየል ደጅ ቢሆን ኖሮ ወይ በቤቱ ነው የሚሆነው ሊትራሊ ሊወሰድ ነው ወይ ደግሞ የልቡ ደጅ ነው የሚሆነው ብዙ ጊዜ የሚወሰደው እንደዛ ነው ግን በሆነ ደጅ በደጅ ታደባለች ከሆነ ግን ቤተኛው ደጅ ነው እንግዲህ የዚህ አውድ የሚያሳየን ምዕራፍ ሶስት ነው። የዚህ ኮንቴክስት ምዕራፍ ሶስት ሲያልቅ እግዚአብሔር ከየደንገነት አስወጣቸው። ወደዛ የሚወስደው መንገድ በሚገለባበጥ ሰይፍና እና በኪሩቤል ዘጋው ይላል። ስለዚህ ወጥተዋል፣ ግን በደጅ ነው ያሉት። በደንገነት ደጅ ነው። ስለዚህ ዚጋ ያለው ደጅ የትኛው ደጅ ነው? የደንገነት ደጅ ነው። ውስጥ አይደሉም፣ ውጭ ነው ያሉት፣ ግን አልራቁም። የአዳምና የሔዋን አይነት ውድቀት በልጆቻቸው እየተከተለ የሰው ልጅ ከእግዚአብሔር መገኘት ከእግዚአብሔር ሕሉና እየራቀ እየራቀ እየራቀ ስሄድ ነው የምናየው ይህንን እስከ ዘፍጥረት 11 ስብትሄዱ ተመሳሳይ ፓተርን ነው የምናገኘው። የሰው ልጅ እየከፋ ኃጢአት እየሰራ የተሰጠውን እድል ሳይጠቀም መንገስ ሳይችል ሲቀር ከእግዚአብሔር መገኘት ከደንገነት እየራቀ እየራቀ እየራቀ ምዕራፍ 11 ላይ በሚቀጥለው ክፍል የምናየው ይሆናል። የሆኑ ሰዎች ከተማ ለመስራት ተሰብስበው ስማቸውን ለማስጠራት ሲሞክሩ እናያለን። ስለዚህ ይሄ የሚያሳየው ምንድን ነው? የሰው ልጅ ከእግዚአብሔር መራቁን ነው። ከሄደ በኋላ ከእግዚአብሔር መገኘት ምን አደረገ? ከተማ ሰራ። ከተማ እንግዲህ ምንድን ነው የሚያሳየው ጥበቃን ያሳያል። የሆነ መሬት ነው፣ የሆነ ስፍራ ነው፣ የተከለለ ስፍራ ነው። የኤደን ገነት ተቃራኒ ነው። የኤደን ገነት እግዚአብሔር የሰራት እግዚአብሔር ያዘጋጃት ቦታ ናት። አሁን ግን የሰው ልጅ ከእግዚአብሔር ፊት ወጥቶ ለራሱ ከተማ ሲሰራ እናያለን። በመጽሐፍ ቅዱስ የመጀመሪያውን ከተማ የሰራው ማን ነው? ቃይን ነው። እንግዲህ እግዚአብሔር ምልክት አድርጎበታል፣ ያገኘው ሁሉ እንዳይገለው ምህረት አድርጎለታል። ግን ቃይን የራሱን ጥበቃ የራሱን ሴኪሪቲ የፈለገ ይመስላል ለራሱ ከተማ ሰርቶ በልጁ ስም ሰየማት። ይሄ ከተማ መስራት የሚለው ሀሳብ ደግሞ በዘፍጥረት እስከ ምዕራፍ 11 ድረስ ባለው ታሪክ ውስጥ ኔጌቲቭ የሆነ ትርጉም ነው ያለው የሰው ልጅ ለራሱ ከተማ ሲሰራ እና አሶራውያን እንደ ባቢሎናውያን እና ናምሩድ ሌሎችንም እናያለን። ወደፊት ምዕራፍ 11 ላይ ለራሳቸው ከተማ ሲሰሩ እናያለን። ስለዚህ እዚህ ጋር ምቃይን ያደረገው ለራሱ ፕሮቴክሽን ሲያዘጋጅ እናያለን ማለት ነው። ሁለተኛ ደግሞ እግዚአብሔር በምድር ላይ ተቅበዝባሽ ትሆናለህ ብሎ ተናግሮታል። ምንም ቢቅበዘበዝም ግን እግዚአብሔር ያገኘው ሁሉ እንዳይገለው ምልክት አድርጎበታል። እሱ ግን እዚህ ጋር መቅበዝበዝ አልፈለገም፣ ሴትል ማድረግ የፈለገ ይመስላል። የራሱን ከተማ ሰራ፣ በዚያ አረፈ፣ አገባ፣ ወለደ። የራሱን ፕሮቴክሽን፣ የራሱን እረፍት የፈለገ ይመስላል። ነገር ግን ይህ ምዕራፍ ሲያጠቃልል የሰው ልጅ ውድቀት ብቻ ነግሮን አይጨርስም፣ ተስፋን ያሳየናል። ምዕራፍ አራት ቁጥር 25 እና 26 እንደዚህ ይላል፣ አዳምም ደግሞ ሚስቱን አወቀ ወንድ ልጅንም ወለደች። ስሙንም ቃይን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ። ምንድን ነው የሚያሳየን እዚህ ላይ? አንደኛ አቤል በገደለው አቤል የሴቲቱ ዘር ነበረ። ተስፋ የሚደረግበት እግዚአብሔር የተናገረው ተስፋ ሊፈጸም የሚችልበት ዘር ነበር። ተገድሏል። ግን ምን ሆነ? አሁን ደግሞ እግዚአብሔር ሌላ ዘር ሰጠኝ አለች። ዘር የሚለው ቃል ወደ ምዕራፍ 3 ቁጥር 15 ይወስደናል። የእግዚአብሔር ተስፋ ከሴት በኋላ በዚያን ጊዜ ምን መሆን ተጀመረ? በእግዚአብሔር ስም መጠራት የሚለውም ሀሳብ አለ ውስጡ። ተጀመረ ይላል። ስለዚህ ተስፋ እናያለን። ምዕራፍ አራት ሲጠቃለን የሆነ የእግዚአብሔር የተናገረው ተስፋ በሴቲቱ የታሰበው ዘር እየቀጠለ እንደሆነ እናያለን። የእግዚአብሔር መንግስት የሚሰራበት የሚሆንበት ዘር ማለት ነው። ስለዚህ የሰውንም ዘር አይተናል። የሰውን መንግስት ጅማር አይተናል፣ ከተማ ሲሰራ። በቃይል ህይወት ውስጥ ደግሞ የእግዚአብሔር መንግስት የሚቀጥልበትን የሴቱን ደግሞ ዘር አይተናል። እግዚአብሔር ቢፈቅድ በሚቀጥለው ክፍለ ጊዜ ደግሞ በኖህ እና በልጆቹ የእግዚአብሔር መንግስት እንዴት እንደቀጠለች የምናይ ይሆናል። በዚህ ክፍለ ጊዜ እንደጠቀማችሁ ተስፋ አደርጋለው። እስከዛው የእግዚአብሔር ጸጋና ሰላም ከእናንተ ጋር